ሰላም ጤና ይስጥልን፣ እንደምናላችሁ የዚህ ቻናል ተከታታዮች ሶስት መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛለን። የአንድ ስታዲየም ስፋት ያለው የጠፈር አለት ከሰማይ ወደ መሬት እየተምዘገዘገ ነው መባሉ ተሰምቷል። ይህ አለት በከተማ ላይ ካረፈ የከፋ ጉዳት ሊያደርስ እንደሚችል ተሰግቷል። አብራችሁን ስትቆዩ የዚህን ዝርዝር ታደምጣላችሁ። ፎቶዎቿ በጓደኛ ዲፕፌክ በተባለው ቴክኖሎጂ ወሲባዊ ይዘት እንዲኖራቸው የተደረጉባትን ወጣት የተመለከተ መረጃ አለን። ከዚያ ባሻገር የማይጠበቁ ነገር ግን ከፍተኛ ገቢ የሚያስገኙ ስራዎች በአለማችን ላይ ምን ምን ናቸው የሚሉትንም እንዳስሳለን አብራችሁን በመቆየት እንድትከታተሉ በአክብሮት እንጋብዛለን። የአንድ ስታዲየም ስፋት ያለው የጠፈር አለት ከሰማይ ወደ መሬት እየተምዘገዘገ ነው መባሉ ተሰምቷል። ይህ አለት በከተማ ላይ ካረፈ የከፋ ጉዳት ሊያደርስ እንደሚችልም ተሰግቷል። የአሜሪካ ጠፈር ሳይንስ ምርምር ማዕከል ወይንም ናሳ እንደገለጸው ከሆነ አሜሪካ በዓለም ጦርነት ወቅት በጃፓኗ ሄሮሽማ ላይ ከጣለች ቦምብ በመቶዎች እጥፍ ኃይል ያለው የጠፈር አለት ወይንም አስትሮይድ ወደ ምድር እየመጣ ነው ብሏል። የአንድ ስታዲየም ስፋት መጠን አለው የተባለው ይህ የጠፈር አለት በመጠኑ ባለፉት ስምንት ዓመታት ወደ ምድር ከመጡት ውስጥ ትልቁ እንደሆነም ተገልጿል። አፍሪካ፣ ፓስፊክ፣ እስያ እና ደቡብ አሜሪካ ይህ የጠፈር አለት ያርፍባቸዋል ተብሎ ከሚጠበቁ ቦታዎች መካከልም ዋነኞቹ እንደሆነ ነው እየተነገረ የሚገኘው። የኤፍፒ የጠፈር ሳይንስ ባለሙያው ብሩስ ቤትስን ዋቢ አድርጎ እንደዘገበው ከሆነ የጠፈር አለቱ እንዲሰባበርና ጉዳት ወደማያደርስ ቦታ ለማሳረፍ ጥረቶች በመደረግ ላይ ይገኛሉ። ዓለም አቀፉ የጠፈር አለት ማስጠንቀቂያ ማዕከል በበኩሉ ወደ ምድር እየመጣ ያለውን የጠፈር አለት ወይንም አስትሮይድ ጉዳት ለመቀነስ ዓለም አቀፍ ትብብር እንዲደረግም ጥሪ አቅርቧል። ናሳ እንደተነበየው ከሆነ ይህ የጠፈር አለት አሁን ባለበት ፍጥነት መሰረት ወደ ምድር በፈረንጆቹ አቆጣጠር 2032 ላይ ይደርሳል ተብሏል። እስካሁን ባለው የጠፈር አለት ታሪክ ከ66 ሚሊዮን ዓመታት በፊት የተከሰተው ከፍተኛ ውድመት እንዳደረሰ የተገለጸ ሲሆን 75 በመቶ በምድር ላይ የነበሩ ስነ ህይወቶችንም አጥፍቷል ነው የተባለው። 9 ኪሎ ሜትር እርዝመት ነበሩ የተባለው ይህ የጠፈር አለት ባረፈበት ስፍራ ዳይኖሰሮችን ጨምሮ በርካታ ዝርያዎችን እንዳጠፋም ይታመናል። በቅርቡ ተከስቷል የተባለው የጠፈር አለት እንደ አውሮፓውያኑ የዘመን ቀመር በ98 በላይቤሪያ ያረፈ ሲሆን እስከ 2 ኪሎ ሜትር ርቀት ውስጥ ያሉ ዛፎችን እንዳቃጠልም ተገልጿል። አሁን ላይ ወደ ምድር እየመጣ ነው የተባለው ይህ ግዙፍ አለት የከፋ ጉዳት እንዳያደርስ ካይነቲክ ኢምፓክተር የተሰኘ ቴክኖሎጂን በመጠቀም ጉዳት ወደማያደርስ መልኩ መቀየር እንደሚቻልም ባለሙያዎች እየተናገሩ ይገኛሉ። ይሁንና ይህንን ቴክኖሎጂ ለመተግበር ከፍተኛ ውጪ የሚጠይቅ ሲሆን ብዙውን ጊዜ የበለጸጉ ሀገራት ወጪውን የሚሸፍኑት በዕለቱ ሊጠቁ እንደሚችሉ ከተገነዘቡ ብቻ መሆኑ ጉዳዩን አሳሳቢ ያደርገዋል እየተባለ ነው የሚገኘው። አሁን ወደ ሌላኛው መረጃችን እናልፋለን። ፎቶዎቿ በጓደኛዋ ዲፕፌክ በተባለው ቴክኖሎጂ ወሲባዊ ይዘት እንዲኖራቸው የተደረጉባት ወጣትን የተመለከተ መረጃ ነው ልናጋራቸው ወደድ ነው አውስትራሊያዊቷ ሃና ግራንዲ ከሶስት ዓመት በፊት በየካቲት ወር ነው አንድ ኢሜይል የደረሳት። ኢሜይሉ ማስፈንጠሪያ ይዟል። ይህ ማስፈንጠሪያ መረጃ ይዟል የሚል መልእክት አብሮ ተለጥፏል። ማስፈንጠሪያውን ለመንካት ብዙ ታመነታለች። ምክንያቱም መጀመሪያ የጠረጠረችው አጭበርባሪዎች ይሆናሉ ብላ ነበረ። ከብዙ ማመንታት በኋላ ስትጫነው ግን ገጹ በርካታ የሀናን እርቃን ፎቶዎች የያዘ ነበረ። ከፎቶዎቹ ጋር እሷን መድፈር የሚያስደስታቸው ሰዎች እንዳሉ የሚገልጽ ጽሁፍም በሰዓቱ ይዞ ነበረ። ፎቶዎቿ ብቻ ሳይሆኑ የሀና ሙሉ ስም የኢንስታግራም ገጿ የምትኖርበት ስፍራ አድራሻ እንዲሁም ስልክ ቁጥሯ ተቀምጧል። ይህን ነው ፎቶዎቿ የቅርብ ጓደኛ በምትላቸው ሰዎች አማካኝነት ሾልከው መውጣታቸው የገባት። ዘ ዲስትራክሽን ኦፍ ሃና የተባለው ድረገጽ ከላይ የሀሳብ መስጫ ሳጥን አለው። በመቶዎች የሚቆጠሩ ሰዎች እሷ ላይ እንዴት አድርገው ወሲባዊ ብዝበዛ ማድረስ እንደሚፈልጉ ሀሳብ የሚሰጡበት ነበረ። ወረድ ብሎ ደግሞ ከ600 በላይ ፎቶዎች ተደርድረዋል። ፎቶዎቹ የሀና ፊት እንዲገጠምላቸው ተደርጓል። በጣም አሰቃቂ የሆኑ የጽሁፍ መልእክቶችም አሉበት። ቤቷ ተደብቄ ቆይቼ ብቻዋን ስትሆን ከኋላ ይዣት ስትሰቃይ መስማት እፈልጋለሁ ይላል አንዱ ጽሁፍ። ሌሎችም ከዚህ በላይ አሰቃቂ የሆኑ ጽሁፎችን ለጥፈዋል። ይህ ከሆነ ሶስት ዓመት ቢያልፈውም የ35 ዓመቷ ሀናና ፍቅር ጓደኛዋ ክሪስ ቬንቼራ ድረገጹን ባገኙበት ጊዜ የተሰማቸውን ከባድ ድንጋጤ አሁንም ድረስ አይረሱትም። ሁለቱ ድረገጹን ሲበረብሩ የቅርብ ጓደኛቸውን ፎቶ እና ሌሎች ስልሳ የሚሆኑ ሲድኒ የሚኖሩ ሴቶችን ፎቶ አግኝተዋል። የተረዱት ነገር ዲፕ ፌክ በተባለው ቴክኖሎጂ የተሰሩት ፎቶዎች ከሴቶች የማህበራዊ ሚዲያ ገጽ የተገኙ ናቸው። ይህን ነው ሃናና ክሪስ ምርመራቸውን የጀመሩት። ኮምፒውተራቸውን ከፍተው የእያንዳንዳቸውን ሴቶች ማህበራዊ ሚዲያ በማፈላለግ ጓደኞቻቸውን መመርመር ይጀምራሉ። ይህን የሚያደርጉት ሁሉም በጋራ ያላቸው ጓደኛ ማን ነው የሚለውን ለማጣራት ነበረ። በአራት ሰዓት ጊዜ ውስጥ ሶስት ተጠርጣሪዎችን ነጥለው አወጡ። ከተጠርጣሪዎች መካከል አንዱ የዩኒቨርሲቲ የቅርብ ጓደኛቸው የነበረው አንድሪው ሀይለር ነው። አንዲ ሲሉ የሚጠሩት ጓደኛቸው ለሁሉም በጣም አሳቢና መልካም ሰው ነበረ። በተለይ ለሴቶች እጅግ አሳቢና ሩሩህ እንደነበር ያስታውሳሉ። ሶስቱን ተጠርጣሪዎች መርምረው ሲያበቁ በስተመጨረሻ ቀልባቸው አንዲ ላይ አረፈ። ሃና በነጋታው ወደ ፖሊስ ጣቢያ መራች። በዚያኑ ቀን እጁን ጠፍረው በቁጥጥር ስር የሚያውሉት መስሎኝ ነበር ይላል ክሪስ። ነገር ግን ፖሊስ ጣቢያ የገጠማቸው ከጠበቁት የተለየ ነው። መኮንኖቹ ሊረዷቸው ፈቃደኛ አይደሉም። እንደውም አንዱ ፖሊስ ፎቶውን ተመልክቶ ይህ ልብስ ያምርብሻል አላት። የኒው ሳውዝ ዌልስ ፖሊስ የሃናን ጉዳይ በተመለከተ ከቢቢሲ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። ሃና በፖሊስ ላይ ያላት መተማመንም መነመነ። ጥንዶቹ የፖሊስ ነገር አልሆን ሲላቸው ጠበቃና የዲጂታል መርማሪ ቀጥረው ለጥያቄያቸው ምላሽ ለማግኘት የጀመረውን ጉዞ ቀጠሉበት። ይህ ሁሉ ሲሆን ጉዳዩን አንድ የተባለው ጓደኛቸው እንዳይሰማ ከፍተኛ ጥንቃቄ ማድረግ ነበረባቸው። በመኖሪያ ቤታቸው ዙሪያ ካሜራ ገጠሙ። ሃና የልብ ምቷን የሚቆጣጠር ሰዓት ማድረግ ጀመረች። ሃና በከፍተኛ ፍርሃት ውስጥ ተወጣ ነበረ። ጥንዶቹ ለምርመራና ለጥበቃ የወጡት ወጪ ከሀያ ሺህ የአውስትራሊያ ዶላር በላይ ነው። በስተመጨረሻ አንድ መርማሪ ተመደበላቸው። ይህ በሆነ በሁለት ሳምንት ጊዜ ውስጥ ፖሊስ ወደ እናንድ ቤት ሄዶ ምርመራ አደረገ። ተጠርጣሪው ሁሉንም ነገር አመነ። እፎይታ ያገኘችው ሃና ለጓደኞቿ እየደወለች ዜናውን ማብሰር ጀመረች። የሃና ጉዳይ አውስትራሊያን ነቀነቀ። ለአስር ዓመት ያህል የዘርፉ ባለሙያዎች በቴክኖሎጂ አማካኝነት ወንጀል ሊፈጸም ስለሚችል ጥንቃቄ ያስፈልጋል ሲሉ ነበር። በተለይ ዲፕ ፌክ በተባለውና የሰዎችን ፎቶ እንዳሻው በሚያደርገው ቴክኖሎጂ አማካኝነት በተለይ ሴቶች ወሲባዊ ብዝበዛ ሊደርስባቸው እንደሚችል ሲነገር ቆይቷል። አንዲ በቁጥጥር ስር ሲሆን፣ በዲፕ ፌክ ወሲባዊ ፎቶ ሰርቶ መልቀቅ በአውስትራሊያ ወንጀል አልነበረም። የ39 ዓመቱ ግለሰብ የተከሰሰው የኢንተርኔት ወንጀል በመፈጸም ሲሆን፣ ይህ ደግሞ አነስተኛ ቅጣት ያለው ነው ነገር ግን ጉዳዩን ሲዳኙ የነበሩት ዳኛ ጄን ከልበር ወንጀለኛው ምንም መጸጸት አላሳይም በማለት ቅጣቱን ከበድ አድርገው የዘጠኝ ዓመት እስራት ፈረዱበት። አውስትራሊያ በቅርቡ በዲፕ ፌክ አማካኝነት ወሲባዊ ፎቶ ማጋራት ወንጀል ነው የሚል ሕግን አጽድቃለች። አሁን ወደ መጨረሻው መረጃችን እናልፋለን። የማይጠበቁ ነገር ግን ከፍተኛ ገቢ የሚያስገኙ ስራዎች በዓለም አቀፍ ደረጃ ምን ምን ናቸው ስንል የተለያዩ መረጃዎችን አገላብጠናል። በአነስተኛ የትምህርት ዝግጅትና ስልጠና ብቻ የማይታሰቡ ገቢዎች መገኘት እንደሚችሉ አረጋግጠናል። ይህንን ወደ እናንተ እናደርሳለን። የሰው ልጅ ስራን ለተለያዩ ዓላማዎች የሚጠቀምበት ሲሆን ከእነዚህ መካከል አንዱ ገቢ ለማግኘት ነው። ከዚህ አንጻር ሰዎች የተሻለ ገቢ ለማግኘት ብዙ ስልጠናዎችን መውሰድ፣ ዩኒቨርሲቲዎች መግባትና ሌሎች ተደራራቢ ትምህርቶችን መማር ጨምሮ ብዙ ርቀቶችን ይሄዳሉ። ይህ እንዳለ ግን በአነስተኛ የትምህርት ዝግጅት ነገር ግን ክህሎቶችን በማዳበርና አጫጭር ስልጠናዎችን በመውሰድ ብቻ ከፍተኛ ገቢ የሚያገኙ ሰዎች ቁጥር ቀላል አይደለም። ትኩረቱን በስራና ተያያዥ ጉዳይ ዙሪያ ያደረገው የፋይናንሻል ቡዝ የተሰኘው ተቋም በበለጸጉ ሀገራት ውስጥ ከፍተኛ ገቢ የሚያስገኙና ያልተጠበቁ የሙያ ዘርፎችን በድረገጡ አስነብቧል። በዓመት እስከ መቶ ሺህ ዶላር ድረስ ያስገኛሉ ከሚባሉ ስራዎች መካከል አንዱ ሐሰተኛ የድረገጽ ጠላፊ ሙያ ሲሆን ይህም ግዙፍ ገንዘብ የሚያንቀሳቅሱ እንደ ባንክና መሰል ተቋማት ሲስተማቸው የእውነት እንዳይጠለፍባቸው የሚከታተል ባለሙያ ነው። ይህ ባለሙያ የተቋማትን ድረገጽ ድክመት መከታተልና ተቋማት የእርምት እርምጃ እንዲወስዱ ማድረግ ነው። ሌላኛው ከፍተኛ ገቢ ያስገኛሉ ተብለው ከተዘረዘሩት ሙያዎች መካከል ታዋቂ ሙዚቀኞች ስራዎቻቸውን በአልበም አሊያም በኮንሰርቶች ላይ ሲያቀርቡ እጀባ ወይንም ተቀባይ ሆኖ መስራት ነው። ግዙፍ አገልግሎት ሰጪ ተቋማት የጽዳት ማስወገጃ መስመሮች በትክክል እየሰሩ መሆኑን መከታተል፣ እሳት አደጋ እንዳይከሰትና ቅኝት አድራጊ ሙያ ከፍተኛ ገቢ ከሚያስገኙ ሙያዎች መካከልም እንዲሁ ይጠቀሳሉ። ሌላኛው ከፍተኛ ገቢ ከሚያስገኙ ስራዎች መካከል ወይን መቅመስ አንዱ ሲሆን ይህም በተለይ ልምድ ያላቸው ወይን አምራች ድርጅቶች ምርቶቻቸውን ከማሸጋቸው በፊት በወይን ቀማሽ ባለሙያዎች ያስቀምሳሉ። ይህም ከፍተኛ ገቢ እንደሚያስገኝ ይነገራል። ዝነኛና ተጽዕኖ ፈጣሪ ሰዎች ስራ ስለሚበዛባቸው የተለያዩ ማስታወቂያዎችን በሜካፕ አርቲስቶች አማካኝነት በሚሰራላቸው የገጽ ቅብ አማካኝነት ፎቶዎችን፣ የቴሌቪዥን ቀረጻዎችንና ሌሎች ስራዎቻቸውን ለሚያከናውንላቸው ባለሙያዎች ከፍተኛ ክፍያ እንደሚፈጽሙም እንዲሁም መረጃዎች እየገለጹ ይገኛሉ። የኒውክሌር ሪአክተር ተከታታይ ባለሙያዎች፣ የዘረመል አማካሪዎች፣ ምግብ ቀማሾች፣ የዋና ባለሙያዎች ወይም ጠላቂዎች፣ የሚወዳቸውን ሰዎች ያጡ ሰዎች አጽናኞች፣ ብዙ ተመልካች ባላቸው ቲያትር ቤቶች በር ላይ ሰልፍ የሚሸጡ የሳንሰር ክትትል ባለሙያዎችና መሰል ያልተጠበቁ የስራ ዘርፎች ያልታሰቡ ገቢዎችን ከሚያስገኙ የሙያ ዘርፎች መካከል ዋነኞቹ ናቸው። ውዴ ዝግጅታችን ተከታታዮች ለዛሬ ያልነው መረጃ በዚሁ አጠናቀቀን። በቀጣይ በሌላ መረጃ እንገናኛለን። እስከዚያው ድረስ ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን።